ዝም በል ዝም በላት በሉት። ምን ዝም በል ዝም በላት በት ከዚህ በላይ ምን ይመጣል? እሱና እኔ ከዚህ በኋላ በመንገዳቸው እንዳንገሉት ትነግሩ እንዲሆን ንገሩ።

ይሱ አንተ ዳምተው ዳምተው እንዴት አደርክ? እና እስኪ አንተን ፍለጋ አይደል። ምጣ ብረንዳ ለአንድ እዚህ ወርድ አይደል። አሁን የወጣ ነበር ያሉኝ እነሱስ አንተስ ጥሩ ስራ ነው። የዛ አንተ አረ በስመ አብ ደህና ነኝ። ና እስቲ፣ ሰኛው አልመጣልኝ ብሎ አይ ላንተ ጀ ያው ቁርቱን ጥሩ አድርገሃል፣ ጥሩ አድርገሃል። ማለቃቀሙ ጥሩ ነው። እና ደጅ እኮ መጣ ነበረ እንዴ? እዚህ ድረስ ምን አደከመህ? አይ ጊዜ የሚሰጥ ጉዳይ ነው ብለህ ነው? ጊዜ የሚሰጥ አይደለም እባክህ። ደግሞ መጣ ሰሞን ሰፈራችን የመጣ ሰይጣን በቃ

አሁን እንግዲህ ቀስ አርገህ አንተም አስማረ ዘንድ እንዲው ጎብል ብናገኝ ወይ እትልክበት አስማረ፣ እንዲው ወይ አንተ እንዲው ቀስ አርገህ ብትነግረው እንጂ ሰዓት ለብሷል። የለም አሁን እንደው ነው ወይ እኔ እሻላለሁ እንጂ ጎብል እናህዱ በጀብሉ ባይሆነ አያሌው ላይ ጎብል እንላክ፣ አይሻል ሻላል? አዎ እኔ አስማረ ዘንድ ለድናንተ ልበለው። አዎ እንደው ሰዓት ነገር አስታምህ። እንዴት ነው ምናን ብለህ

ያመሽበትን ታውቃለህ። አንተ ጊዜ የለም አሁን። ያው እንደምታውቁት አስማርም ሻይልም እኮ አይታረቅም። እሺ ብሎ እንደገና ነገር ነው እሱ። እንዳይሆን ጎበዝ ነገር እንዳንቆሰቁስ እንጂ ያለሁበትም የሆነ ነገር ቢፈጠር አስማረ ተናዶ አረጋ ነው ያመጣው። አንተ የተባልከውን ትሰራ ሌላ ነገር ምን

ማነህ? ማነህ? አንተ ማናችሁን? ያኔነኛ አረጋ ነኝ እ ማናችው ኧረ ቤት ቆይቼ ነው በደጅ ምኑ ነው?

ተላይ ተላይ ነው እንድ ወገቤ እንዳይሰበራል አሉቅ ነው። ተሰብስቦ መንደሩ እንዳለ አገር ምሩ ተሰብስቦ አንድ ለአምስት ድርጅት ይመስለኛል። በዚያ በዚያ እንያዘው፣ አንተ በዚያ ተሰማሪያ ይባላል። ማን ነው አያሌውን? እንያዘው አያሌውን እንያዘው አንተ፣ ለማጥመድ ይሁን ኧረ ይሁን። በተወለድሽበት አገር ማን ነው የሚያደርግ? እናስማሪያ እነ እንዳንተው የመንደር ሰው ጠቅላላ እናቱ፣ በሉ አንድ ለአምስት አንድ ነው። አንድ ለአምስት አደራጅተው ሊይዙህ፣ ያ የፍጥኛ ስረን ነው። እንዲያውም የሞት ፍርድ ሁላ ሲሉ ነበርና፣ አሁን ጥፋ። የሞት ፍርድ የሞት ፍርድ በእኔ ላይ? አንድ ለአምስት ተደራጅቶ ሰው ልማት ይሰራል እንጂ ሰው ያድናል።

ስብሰባው ገና ሊሰበሰቡ ነው የምትል ስብሰባው ተሰብስቧል። ለምን ሄደህ እስኪ ካለ ምናልባት ተብሎ አሁን ተሰማርተዋል እንዳለ በዚህ ቦታ እኔ እጄ አላገኘሁትም። የለም ባገር የለም። የለም በዚህ አካባቢ ወጣለች እና የለም

የለም እንዲያስ፣ ጥሩ ነው። እንዲያት ሆነስ? ምን አቶ በለው ፈልጉህ ነው ተላከኝ ብሎኛ። ምን ያ የሆነ ሰው ተጣልቶ ነው አሉ እርቅ እኮ እንትን ብሎኝ እኮ ነው። አሁን ተላከኝ ብሎ ብሎ የላከኝ ምን ሰው ደግሞ ተጣላ? ምን ሃይድ አምጣ ምን በድንበር ይጋጩ ምን ያለውቅም ብቻ ጠናት እየይዘዋላሉና እስቲ ስለ ጊዜ እኮ ነው። አንተ እሱ አልተቀመጠበት አይሆነም። ስለ ጊዜ ነው። እንትን ያው የራሱ አሮባት የሰው ታማስላለች አሉ እሱ ነው። ተወው፣ ዝም ብለህ ይሄን ደግሞ ፈስ ዝም ብለህ ሰው ብለው አሁን እሱ ነው እንትን ትላለህ። አጣው ነው እስቲ ተሱ ወይ ወሽክ ሽክ ደግሞ እሱ ጋር አሁን እንደው ዝም ብሎ እኮ ነው ያለ አንተ። የተናገረውን ነገ የማይደግም ሰው እየገር ዝም ብለህ እንትን እምትል ምን ሆነሃል

እንዴት ነው? ተጎልተን ቀረን እኮ ምን የሚመጣ ሰው የለም። እንዴት ነው? ማይመጡ ተሆነ ወይ ነው? ሙያ ያለ ይልህር ነው። ሌላ ጊዜም መሆን ይችላል። አይ አስማረ፣ እንደው የት ብዬ ልንገረህ ነው

ነቀስ ዝም ብሎ ብሎ እንዳለ? ታንኳን በመሬት ነጠሏን እንዴ ቸብ ወልፋን ይስቅዛ አድርጎ ይዞ ሲጀመር እሱ ሲያስተውል ነው ነገሮችን የሚያደርግ። ተዚያ በኋላም ታረቅም እንዲያደርግ ስትለው የሚምል ሰው አይደለም። የተመኑ መጡ እንደተነፈሰ ያላለውን ያልጣፈውን ተላው ላይ ምን ማድረግ ነው

አሁን ለዛ ሲሉ ሰምቼ ነው መጥቼ ቀድሜ ልንገር ብዬ መጣሁ። እኔ ነገሩ ምን አረገ ምን አሁን ነገ አንተ ታውቃለህ። ጥሩ ስራ ነው ይሰራ

እና ልትሰደድ ኧረ ጠላት ያልቅስ። እበቀለዋለሁ እን እበቀለዋለሁ። በቀል ዓለምን አርፍዳለሁ፣ አርፍዳ ለመበቀል አርፍዳለሁ። አሁን አገር ልቀቅና ምን በቆየህበት በረሃም ቢሆን ተመለስ። እኔ እኮ የሀገር አይሆንህም አልኩ፣ አይሆንህም አልኩ። ከፊት ስትመጣ እኮ ባህሪህን እያወቅሁ እኔ እኮ ወንድምህን ለመያዝ በእኔ ላይ ይህን ያህል ጭካኔ ግን ኖረ የለ ምን? አንተም ጥሩ ስራ አልሰራህም። አንተ እባክህ እንዳይመጡህም በዚህ ትራንስፖርት እንዲወል ውስጥ መቼ እሱን አጣሁት? መቼ ገንዘቡን አጣሁት? ገንዘቡን መቼ አጣሁት? እና በቃ ልሄድ ነው እንደማለት፣ ይኸውልህ ያንተ ነው። ብጨንቀኝ ነው እንግዲህ ለፋሁ። እንግዲህ ምን ሽሏል አርቦ እንደ ይሄን መንደር ጥዬ ልሄድ ነው በቃ

ደና ሰንምት በል እሮጥ ለአሁ እንዳይሞላ በአንተ ውሀ ይሞላል። አንዳንድ ቀን አይ አይኑ ቀርዘዝ አሁን በቃ በበለው ያልኩት ነገር ሳይሳካ ቀርቷል። አሁን ሁለተኛው ተሳክቶልኛል መሬት ነው። ከዚህ በኋላ ማንም እንትን አይልም፣ በቃ ማንም አይነቀንቀውም። ዘርፍ የሚነት የኔነት፣ የኔነት እኔ የሚቃወመኝ የለም። አፈር በልተህ ነው መንገዱን ጨርቄ አድርግልሀ እያለሁ አዎ አፈር በበላ